ጠቅላይ ሚኒስትር አብይ አሕመድ ከኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት ላይ ከዘርፉ ጋር የተያያዙ ጥያቄዎች ከባለሙያዎች ቀርበውላቸዋል። ዘርፉን ለማሳደግ የሚያስፈልጉ በርካታ የትኩረት አቅጣጫዎች መኖራቸውን የጠቆሙት የውይይቱ ተሳታፊዎች ኪነ ጥበብ በሀገረ መንግስት ግንባታ ውስጥ ሚናው እንዲያደግ በሚያስፈልጉ ጉዳዮች ላይ ትኩረት አድርገዋል። ከኤአይ ኢንስቲትዩት ጋራ፣ ከቴሌኮሙኒኬሽን እንዲሁም ከኢንሳ የመሳሰሉ ዲጂታል ላይ በጣም የበለጸጉ ተቋማት ጋራ በጋራ የምንሰራበትን ማዕቀፍ ቢመቻች ይህች ታላቅ ሀገር ዓለም አቀፍ የኪነ ጥበብ መዳረሻ እንድትሆን ደረጃውን የጠበቁ ሀገራዊ፣ አህጉራዊና ዓለም አቀፋዊ ይዘት ያላቸው ኮንሰርቶች፣ ፌስቲቫሎች፣ አውደራዮች የጥበብና የእደ ጥበብ ዝግጅቶችን በማቅረብና በሰፊው ቀደም ብሎ በማስተዋወቅ ዓለም አቀፍ ተደራሽነት ባለው መልኩ የሀገራችንን ገጽታ ከመቀየር አልፎ ሌሎች ተያያዥ ሴክተሮችን የሚያነቃቃ በኢትዮጵያ ኢኮኖሚ ግንባታ ላይ ትልቅ አስተዋጽኦ ያደርጋል። ይህንንም መንግስት ሀሳቡን እንዲያበረታታ ስንል እንጠይቃለን። መንግስት የኪነ ጥበብን ሚና በየትኛውም አይነት እንቅስቃሴው የሂደቱ አካል አድርጎ እንደሚቃኝ ጠቅላይ ሚኒስትር አብይ በምላሻቸው አንስተዋል። ለዚህ መስመር የሚሆነው የመደመር መጽሐፍ ለዚህ ማጣቀሻ ሆኖ ቀርቧል። መደመር ሲወጣ በተለይ ገጽ 154 አካባቢ የእሴትን ግንባታ ለመደመርም ለመበልጸግም ያለውን ሚና በግልጽ አሳይቷል። በእኛ በስልጠና ዶክመንቶቻችን በውይይቶቻችን እናንተን ማታውቃቸው በሙሉ የአርት ጉዳይ ይነሳል፣ እንወያይበታለን። በዲዛይናችን በስራችን ያ ካልተሰራ በቀር የምናስበው ጉዳይ አይከወንም፣ አይሳካም ብለን ስለምናምን ከመደመር በኋላ ስራዎች ጀምረን ሁኔታውን ካየን በኋላ ግን የመደመር ትውልድ ላይ ኤስቴቲክን ቫልዩ ማያደርግ ተፈጥሮን ማድነቅ፣ ውበትን ማድነቅ የማይችል ትውልድ የምንገነባ ገነባ ከሆነ የሰራነውም ይፈርሳል። አስፓይር የምናደርገውንም ማሳካት አንችልም። ለዘርፉ በተሰጠ ትኩረት ባልተለመደ መልኩ አዳዲስ አሰራሮች ተተግብረዋል። ይህም እያደገ ሄዶ ብቁ ባለሙያዎችን በማፍራቱ ጥረት ዘመኑን የሚመጥን ዝግጁነት እንዲኖረው መደረጉን ነው ያነሱት። ስልጠና የተባለውም ትናንት ከትናንትና ወዲያ የመጀመሪያው ዙር ተመርቀዋል። ከውጭ ሙያተኞች አምጥተን በአርቲፊሻል ኢንቴሊጀንስ እንዴት ፊልም ሊሰራ እንደሚችል ሰልጥ ነው። አንዳንዶቹን ሳምፕሎች እኔ ማይቻቸዋለሁ። ትናንት ተመርቀዋል። ሁለተኛ፣ ሶስተኛ፣ አራተኛ ዙር ስልጠናዎች አሉ። የሚመቻችሁ የተሳተፉበት እንዴት ኤአይን ተጠቅማችሁ ፊልም መስራት እንደምትችሉ ብዙ ጊዜ የኢሜጅ ችግር ስላለ ለምሳሌ ስለ ንግሥት ሳባ የሚሰራ ሰው ንግሥት ሳባ አሁን የለችም። ወደኋላ ተመልሶ ያን ነገር መፍጠር የሚችልበትን መንገድ ያግዛል። እና ስልጠና የተሰጠ ነው። ከውጭ አምጥተን እያሰለጠን ያለ ነው። የጥበብ ባለሙያው የሀገር አበርክቶ የሆነው ያለን አቅም አውጥቶ ማሳየት ላይ ማህበራዊ ሀብቶቻችን ላይ ትኩረት ቢደረግ የሚለውም ሀሳብ በጠቅላይ ሚኒስትር አብይ ማብራሪያ ተጠቅሷል። ይህም የማህበረሰቡን ቅርብ የሚያበረታታና የሚያሳድግ ነው። አንድ ቀበሌ ሄዳችሁ እድር ብታዩ እቁብ ብታዩ ብዙ ጊዜ ዘር አይጠየቅም። እድርና እቁብ ላይ ጉርብትና ነው የሚታየው። እና ፖለቲካው ሴንሲቲቩን ትተን ማህበራዊ ጉዳዮች ላይ ለምሳሌ፣ ጥላሁን ስለቀጠሮ ስለቀጠሮ አስደማሚ ነገር ተናግሯል። የሚዘነጋ ነገር አይደለም። አሊ ብራ ስለ ትምህርት የሚደንቅ ነገር ተናግሯል። መቼም አሊ የለም ጥላሁን የለም። እነዚህ ጉዳዮች ግን ይኖራሉ። በዚያ መንገድ ማህበራዊ ጉዳይ ላይ ያተኮረን ነገር ማድረግ ብትችሉ የናሪሽን ግንባታውም የምታስቡትም ነገር የመምጣት እድሉ ሰፊ ነው። በተለያዩ አካባቢዎች የተሰሩ የልማት ስራዎችን ለጋራ ጥቅም እንደመሆናቸው በጥበብ ስራዎች ትኩረት ቢሰጣቸው ይበልጥ ውጤታማ ይሆናሉ። በተሰሩ ቦታዎች ፊልም ስሩባቸው፣ ክሊፕ ስሩባቸው፣ ሙዚቃ ኮንሰርት ስሩባቸው፣ ተጠቀሙባቸውና እያየን የጎደለው እኛ ሞላለን። ለጊዜያዊ ነገር ትንሽ ማመዛዘን መቻል አለበት ማህበረሰቡ። ቶሎ ፍታ ጥሩ አይደለም፣ ብዙ ጊዜ ይታያል እሱ ብዙ ሰዎች አሉ ሚስባቸው ብዙ አትሳወቀ ኢትዮጵያን የምታስፈልገው ኢትዮጵያውያን ሁሉ ወዳጆቻቸው ናቸው። ከዛ ውጭ ያለው ናሬሽን ብዙ ኢምፖርታንት አይደለም። ከግጭት ከግል ጥቅም ሰብሰብ ማለት ጥሩ ነው። ጠቅላይ ሚኒስትሩ በማብራሪያቸው ዘርፉን ማሳደግ የሚያስችሉ የተጀመሩ ተግባራት ተጠናክሮ እንደሚቀጥሉም ጠቁመዋል።